የሆነ ጥያቄ እኮ እንደነዚ እንዴት እንደዚህ እንደዚህ እንደዚህ ትላለህ፣ እንደዚህ እንደዚህ ሆኖ ከዚህ ከዚህ አንጻር ነው። መረጃ አይፈልጉም፣ ስሜታቸውን ኢጎቸውን ነው የሚከተሉት። የዚህ ሰሞን እንትኖች አሉ ከመቶ በታች አካውንት ከፍቶ የተለቀቁ አሉ?

ሀይቀተን እንደው ማለት የተነሱት ነጥቦች በጣም አስፈላጊ እና ወሳኝ ነጥቦች ናቸው። ከአሁን በፊት በጣም ወጣቱ ቢያንስ እየነቃ ባለበት ሰዓት ድምጻችን ይሰማ ገና ከመጀመሪያው ጀምሮ ወጣቱ እየነቃበት በነበረበት ሰዓት ላይ ያለውን አሁን ተገልብጦ ወጣቱ እንደዛ እንዲሄድበት የተደረገበት መንገድ አንደኛ ወጣቱ ሀይቀተን ከይል መርቋል በቃ የሆነ አሽካስን ተከትሎ ነው። በቃ ሰው ግለሰብ በዞረበት እየዞረ እያስቸገረ ያለው ማለት ነው። ሀገራችን ላይ ቁቡሪ እንዲትያ ላ ሲያክረቢ አልመተኸሊ ሲሞት እኮ የዛኔ የእሷም ጉችሎች እኮ ሲደሰቱ ነበር። በፌስቡክ በቲክቶክ በተለያዩ ቦታዎች እኮ እየፖስቱ ምን ሲሉ ነበር? ተገላገን አልሐምድሊላ እያሉ ሼክ ረቢዐን ሲሉ ነበር። ዳግሜ ግን ቁቡር እየሆነ አካል ወደ ቁቡር የሚጠራ አካል ሲሞት ተነስተው እነሱ አለቃቃሽ ነው መውጣታቸው። አይቀተን በጣም ያሳምማል። የሱና ሰው ሲሞት አንበሳ ይሆናሉ። የቢዳያ ሰው ሲሞት እና ደግሞ አሁን ቢዳ ኩፍር እያ ላይ የወደቀ አካል ሲሞት ደግሞ ከእሱ ዲፋዕ እያደረጉ ወጣቱን ወደ ቀብር አምልኮ ለመድረግ ለመላክ የሚደረገው ትግል አይቀተን በጣም ያማል። ለዚህ ሁሉ ደግሞ ትልቁ መንስኤ ምንድን ነው? ወጣቱ ከዲኑ ርቋል። አብዛኛው ወጣት ያለው ምንድን ነው? ጀስት ሲሆን አሽካ ሲመጣል የሆነ ግለሰብ አሁንማ እንደውም ከሀዲስ እና ከቁርኣን ይልቅ መጽሐፍ ቅዱሳትና የተባለ ነው ይመስለ አብዛኛው ወጣት ነው ትኩረት አድርጎ የሚሰጠው ይሄ ንጽጽር ኮምፓሪዝም ላይ ገብቶ ንጽጽር መስራት አይነት ያ አደለም። ሀይቀትን ነቢያችን ስለ ላሁ ለ ወሰለም ኮ ከልክሏል። ብጣሽ የሆነችን የመጽሐፍ ቅዱስ ጥቅስ ይዞ ስለመጣ ብቻ እንደዛ መሆን የለበትም። መጀመሪያ ስለ ልጅናችን ሳናቅ፣ ስለኛ አቂዳ፣ ስለኛ መንሐጅ ጉዳይ ምንም ነገር ሳናቅ አብዛኛው ወጣት ወደ ቀብር አምልኮ እየሄደ ባለበት ሁኔታ ላይ ድምፃችን የሚሰማ የሚባለው ከበፊት ጀምሮ የነበረ የእዋን ቡችሎ ሲያራምዱት የነበረው አሁን እንደምን ተደርጓል። እዋ ማለት እኮ የፖለቲካ አንጃ ብቻ ተደርጎ የአቂዳና የመልሀ ችግር እንደሌለበት ተፉድ ላይ የወደቁበት አስማ ሲፋትን በተመለከተ ያሉ ችግሮችን በሙሉ ጠቅሎ ሁሉንም ይዞ ለመሄድ የሚየተደረገ ያለው ሲራ ላ በጣም ከባድ ነው። በተለይ ደግሞ አሁን ላይ ቲክቶክ ላይ እንዳዲስ እየሰሩበት ያሉት መንገድ ነው እና ወጣቱ ሀይቀተን እንቃ ካለካን እስኪ የትኛው ነሳራ ነው? እስኪ የትኛው አህል ኪታብ ነው? እኛው ሙስሊሞችን ሰነታነ በቁርአን የነገረን እንደማይወድን እኮ አድርጎ የነገረን ዛሬ ግን አልሀምድሊላህ ከውሀ ብዮች ይልቅ ማንም የሚወደን እኛን ነሳራዎች ናቸው እየተባለ መነገር መጣ። ለምን? የነሱን ስሜት ስለገጠሙላቸው ወጣቱ ወደ ቀብር አምልኮ እንዲሄድ ስለተፈለገ የሸሪዓ ሩክኖች ተሰ ትናንትና ነ በየትኛው ጉዳይ ነው ሰላታል ጀናዛ ላይ ሴት ልጅ ቆማ ጀናዛ የምትሸኘው የትኛው ቦታ የትኛው የአሕካም ኪታብ ላይ ነው? የቀሩት የትኛው የት ይተገኛል? ይሄው ሁሉ የሚጻረር ወጣት እየጠፋ ባለበት ሁኔታ እንደው ዝም ብለን ስሜታችንን እና አንዳንድ አካላቶችን ይዘን ብቻ እነሱ ሲዞሩ መዞን፣ እነሱ ድምፅ ሲሰጡ መስጠት፣ እነሱ ናቸው ኡስታዝ እንትና እየተባለ የሚከድበት መንገድ ወላሂ እግባብ አይደለም። ትናንትና የተሰጠው መግለጫ በጣም የሚያም ነበር። በተለይ ከኸዋሪጆች እየመጣ ነው፣ ፊትናም እየፈጠሩ ያሉት እነሱ ናቸው። ከአሕባሹ በላይ አሁን ላይ አህለሱነት ወልጅማዓ አሰለፍዩን እየወቁት ያሉትና ቁርአን እያደረጉት ያሉት እነሱ ስለሆኑ አላኩል ሀል ፈላህ መውጣት የምንፈልግ ከሆነ ነፃ መውጣት የምንፈልግ ከሆነ በአላህ ስብሃነ ታላ ኪታብ ላይ ተመሶክ እናድርግ። ወከዛሊከ ደግሞ ወተቢ ልሑዳ ቀጥተኛው መንገድ እንከተል። ወተጀኒብ ልቢድ ከዛ በኋላ ነፃ እንወጣለን። ከዛ ውጭ ግን ግለሰብ አሽካስ እየተከተል ነፃ እንወጣለን ማለት ወላሂ መጀማ እንወጣል። በጣም አፍሬ ወንድ መሐመድ የምሬ ነው ወላሂ፣ ተራፉን ማድረግ አይቻልም ተብሎ ስለተነገረ ብቻ ልክ እንደ ስድብ ቆጥሮ ንፅፅር ላይ የሚሰራ አካል የነበረ የሰለፍያ ኡስታዞችን ጣን ሲያደርግ ነበር። ንጽጽር ላይ የነበረ አካል ቪዲዮ ሰርቶ ጣን ሲያደርግ ነበር። ወጣቱን ወደዛ ነው የምንጣረው። ወላሂ፣ በጣም የሚያሳፍር ነገር ነው። እና ይሄ ጉዳይ ትልቅ ትኩረት ተሰጥቶ መሰራት ያለበት ጉዳይ ነው። ይቺ ደግሞ መጀመሪያ ምን የምታወሪውን ነገር ራሱ አንዳንድ ሰው የምታወሩትን ነገር ሁሉም ሁሉም ሰው ማውራት አይጠበቅበትም፣ ማለት ነው በቃ። ናግባ እስኪ፣ የእስራኤል ወታደር ናግባ። ዳይፐር ለብሰሃል ደግሞ ቤታችን እንዳታበላሽው። ናግባ አስፋው፣ የእስራኤል ወታደር ነህ? የትኛው ብርጌድ ም ያለ ወራኔ ስንት ህፃን ገደልክ? እንዳንተ አይነቱ የማይገባውን ኮፍያ እያደረገ እንትን የሚለውን የሚዘጠው እስኪ በቪዲዮ ገብተህ እስኪ አውራ። ቪዲዮ መግባታችን የሚገባው አንተ ማን እና ነው? ሌላ ፊት ለፊት ለምን ትፈራለህ? የሚያስፈራ ህፃናቶችንም ለመግደል ተራ በተራ እናወራለን፣ አትቸኩል። እንደ ናሽናል ፓናሶኒክ ማለት ነው። ዳይፐር ሳትለብስ ለብስ። ወንድ ለወንድ ለምን እንትናት ቪዲዮ ከፍተ? ዳይፐር ሳትለብስ ለብስ ማለት ነው። ይሄ ዳይፐር እኮ እዚህ አሜሪካ ራሱ እኮ ህፃናቶች እኮ ማሳደግ አልቻለም እንዳለ፣ ዳይፐሩ ለእናንተ ለሽንት ጨርቅ እየተላከ ማለት ነው። መከታ አልቻልክም። አንሚውታ ለነገሩ ትምህርት ቤት እኮ አይለቋቸውም። መለሰ ግባ። አንሚዩት ማድረግ ራሱ አይችል። እንደ አይሁድ ሞትን የሚፈራ እኮ የለም። እንደ አይሁድ ሞትን የሚፈራ የለም። እና በቪዲዮ ግባ አስፋው ኢትዮጵያ ኦሪጂን ኢትዮጵያ ነው አዎ የት አካባቢ ኢትዮጵያ ሰሜን ሸዋ ወሎ ላስታ ወይስ ጎንደር ይገርማ የተወለድኩት አስመራ ነው ወይ ቤት አብርሃም ነሀነ

ገብቶኛል፣ አባባልህ እኔ። አክሰንትህ ትግርኛ ነው። ለማንኛውም ትግርኛ እችላለሁ። እዛ ኤርትራ ነው አይተወለድኩት። አንተ ፈላሻ ሙራ ነህ ወይስ አይሁድ ነህ? ትርጉማ የፈላሽ ሙራ ታውቃለህ? ፈላሽ ሙራ ማለት ክርስትና በግድ የተጫነበት ማለት ነው፣ በግድ የተጫነበት

ፍልስጤማዊ ስለ ኢትዮጵያ ተውራ፣ በቃ በቃ ስለ ኢትዮጵያ ተውራ። አንተ ኢትዮጵያዊ ነህ? ነው ነው፣ እስራኤላዊ ኢትዮጵያዊ ነው።

ናይስኪ ነጊ ቤት አቋሉ አላለችም እንዴ? ቆይ ደግሞ ሳልጠይቅሽ የዛችኛዋ ይሄ የሆነች ሪከርድ የተገኘባት ምንድን ነው? ሴትዮ እንትና ማን ስንታየው ገሴ የተደረገችው ማለት ነው። ተቀምቼ ቆሜ ምናምን የኤደን ያመጣችው ሪከርድ ይህንን ኢብጣን ለማድረግ ነው ብሎ አስቀምጠዋል። ስለዚህ ሰው ብናሳድግም ባናሳድግም መጠራት የሚገባው በአባት ስም ነው። ከአባት ስም ውጭ ወይላ አካል አንጣራ ከዚያ ውጭ የተለያዩ ቅጽሎችን ሰው የማይወዳቸው ቅጽሎችን በሰው ስም ላይ መጠቀሙ ሀ ሐራም አላህ የማይወደው ነገር ነው። ልንጠነቀቅ ይገባል። ነው አይደለ ጥያቄሽ እና ደግሞ ማለት ነው ቀደር ላይ ያለ ነገር ላይ ማለት ነው ማለት ነው። ምን ሆነባቸው? ምን በሱዳን ለገቡት ነው። እኔ በሱዳን ለሚገባት ባይዘ ወይ ምን ሆነባቸው ነገር፣ እስኪ የማራቀው ነገር ካለ ምንም ኦፕሬሽን አልነበረም በነፃነት ሱዳን ላይ መጥተው እስራኤሎች ዘመዶቻቸውን አስወጥተዋል እና ለምንድን ነው ያሰጧቸው? አደጋ ስለነበር ሱዳን ላይ ኢትዮጵያ እያሉት ኢትዮጵያ ላይ መጥተው አንተ የምትለው ይሄ በዘጠና አንድ የሆነውን ነው የምታወራኛለ። ከዛ ነበር ምንድን ነው የሆነው? ምንድን ነው የሆነ? በቃ አስወጣቸው። ከደርግ ጋር ተስማምተው አስወጧቸው። ምንምን ያህል ተገደሉ? ምን ያህል ፈላሻ ተገደለ? የት? ኢትዮጵያ ውስጥ የዛን ጊዜ የተገደለ የለም። በእንደዚህ አይነት ነገር ምንድን ነው የምታወራው? አይ ውሸታም ነህ አንተ። ውሸታም ፈላሻ ማለት ውሸታም ማለት ነው። የምድር ውሸታም ነው። በዓለም ላይ እንደ ፈላሻ ውሸታ የሚል ነው። ፈሪ ውሸታም ደግሞ ሳ ሲስተም ወጪና ገቢ ነው የምሰራው። አለም እኔ አሜሪካ ውስጥ ሆኜ ነው የምናገረው። እንደዚህ ለቅሷቸው እራሱ ሲያስጠላቁ እ በምን ጣሙ እዚህ ኢትዮጵያ ውስጥ ያለ ማህበረሰብ እኮ ለቅሱም ሰርጎም እኮ ያምርበታል። ምድረ ዳይፐር ለባሽ ቢሉ እኮ የሚገርመው ማለት ነው። ይሄ እስራኤሎች ማለት ነው፣ አሁን ክርስቲያኖች አምላክ የሚሉትን የገደሉት እነሱ አረብ። ይሄ አጭበርባሪ እኮ ነው ይሄ። ይኸውልህ፣ አንድ ሰው አንድ ሰው ኢትዮጵያ ውስጥ ያሉ ፈላሻዎች አንዱ የመጨረሻው ሰው ሲወጣ ማለት ነው ኢትዮጵያ ውስጥ ያሉ ክርስቲያኖችንም ሙስሊሞችንም ከመጨፍጨፍ ወደኋላ አይሆንም። ልክ የመን ላይ እንደሚያደርጉት የመን ላይ የመጨረሻው ሰው ሲወጣ የመናዊ ፈላሻ ጦርነት የጀመሩት መጽሐፋቸውን ላሳይ ይችላሉ። አሁን የተወሰነ ፈላሻዎች ኢትዮጵያ ውስጥ ስለሚኖሩ በጣም ፒስፉል መስለው ለመኖር የሚፈልጉት ደ ሞመንት ከኢትዮጵያ ውስጥ አንድ ፈላሻ አለመኖሩን ሲያረጋግጡ የመጀመሪያ የኢትዮጵያ ኦርቶዶክስ እምነት ተከታዮች ክርስቲያኖችን ነው የሚጨፈጭፉት። ምክንያቱም ክርስትና በሀይት ሰልፍ አንታይ ጂው ሴንትመንት ነው ብለው ነው የሚያምኑት። ቴላቪቭ ላይ ማለት ነው። ክርስቶስ መስበክ አይቻል፣ ክርስትና መስበክ አይቻል። ኤኒ ኤኒ ኤኒ እስራኤል ውስጥ ወንድ ለወንድ ጋብቻ ግን እንደፈለገ እንትን ይደረጋል። እዚህ ጋር እኛ ሀገር ውስጥ ያሉ ኢትዮጵያውያን ክርስቲያኖች ብሬን ዋሽ የሆኑ ክርስቲያኖች ዶ ኖ ር ሪሊጅን ፕሮፐርሊ ከሙስሊሙ ጋር ጠላትነት ያላቸው እንትን ይመስላል። ይሄ የፍልስጤን ሕፃን እኮ ሮክ ድንጋይ ሲወረ ሲወረወድ እኮ የሚደነብሩ እኮ ፈሪዎች ናቸው። የዓለም እነሱን አሜሪካ ባትረዳቸው እነ እንግሊዝ እነ ፈረንሳይ ባይረዷቸው እኮ ሀገር ሰው አይሆንም እኮ። እዚህ ጋር መቶ ደግሞ በኢትዮጵያ ስም ምናምን ፕሮፓጋንዳ ሊነዛ ይፈልጋል ምናምን ናገባ ደሜካሳ ፈላሻ ነ የሚገርም እኮ ማለት ነው። አንድ የሆነ ቪዲዮ አይቻልም? እነዚህ አይሁዶች ማለት ነው ኦርቶዶክሶች፣ እዛ ቸርች ላይ እንትን እያሉ ምናምን እየተፉባችሁ ምናምን። ናግባ ኢትዮጵያዊ ከሆንክ ናግባ። ና ኢትዮጵያዊ ከሆንክ አፎን ብሽኩር ና ዳሚ ቃሳ ና ኢትዮጵያ ሆንክ ና፣ በክብር በዙፋን ላይ ተቀምጠህ ማውራት ትችላለህ። ና ና

ለዛ ነው ከአፍሪካም ከኢትዮጵያ ምናምን ይሄ የሚሄዱትን ምናምን ከኛ ፊት ፊት ለፊት ሄዳችሁ ከሞታችሁልን ዜግነት እንሰጣችሁ እያሉ እንደዚህ አይነቱን ቅራቅንቧ፣ ማለት ኢትዮጵያ ውስጥ ለዘመናት ኖሮ ሄዶ ህጻናት የሚገለው ማለት ነው።